ሰሙነ ሕማማት አምስት ቀን ሰሙነ ሕማማት ይባላሉ። እነኚህ ሰሙነ ሕማማት ደግሞ የራሳቸው ስያሜ ያለው ከሰኞ ጀምሮ እስከ ዓርብ ድረስ የራሱ ስያሜ ያለው የመጀመሪያው ሰኞ ሰሙነ ሕማማት በለስ ይባላል። ወረገማ ለበለስ በለስን የረገመበት ፍሬ ሊበላ ፍሬ ሊያገኝባታለሁ ብሎ ቢሄድ በለስን ረገማት ይላል። ይህ በለስ እንግዲህ እስራኤል ወይም ደግሞ እኛ ክርስቲያኖች እንደሆንን ከኛ ከክርስቲያኖች መልካም ፍሬ እንደሚጠበቅብን ንጽሕና፣ ቅድስና፣ ንስሐ፣ በጎነት፣ ቅንነት፣ የዋህነት፣ ቸርነት፣ ራስን መግዛት እንደሚጠበቅብን መጽሐፍ ቅዱስ ይነግረናል። ሁለተኛው የሰሙነ ህማማት ቀን ማክሰኞ ነው። ማክሰኞ በአይ ስልጣን ትገብር ዘንተ፣ ይህንን በማን ስልጣን ታደርጋለ ብለው አይሁድ ጥያቄ የጠየቁበት ቀን ወይም ደግሞ የጥያቄ ቀን ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄ በጠየቁት ሰዓት እናንተ ለምትጠይቁኝ ጥያቄ እኔም የምጠይቃችሁ መልስ ከሰጣችሁ ከመለሳችሁ ይህም በማን ሥልጣን እንደማደርግ ነግራቸዋለሁ ብሎ አይሁድን ያሳፈረበት ወይም ደግሞ የጥያቄ ቀን ይባላል። ሮብ ደግሞ ምክራ አይሁድ ይባላል። ምክራይሁድ አይሁድ አይሁድ በሊቀ ካህናት በቀያፋ ቤት ሆነው ምክርን የመከሩበት ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት እንደሚያስይዙት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደሚሰቅሉት እንዴት እንደሚገርፉት ምክር የመከሩበት ይልቁንም ደግሞ ይሁዳ የተባለው ከአስራ ሁለቱ ደቀ መዛሙርት መካከል አደራውን ያልተወጣ ይሁዳ ጌታውን ለሰላሳ ብር አሳልፎ የሸጠ እንዲሁም ደግሞ ስሙ የሰጠበት ይቺ እሮብ ቀን የተለየች ቀናት በቤተ ክርስቲያናችን ሰሙነ ህማማት ሊቃውንቱ የተለያየ ይትባህላለ በቤተ ክርስቲያናችን ግብረ ህማማት ይነበባል። እንዲሁም ደግሞ ወንጌል ይነበባል። አዲስ ኪዳን፣ ብሉ ኪዳን ይተረጎማል። የሊቃውንቱ መጽሐፍት ይተረጎማል። ኪራ ላይ ሶ ስግደት ምእመናን ይሳተፋሉ ለካሀይል በሚል እንዲሁም ደግሞ ኪራ ላይ ሶ በሚለው ስግደት ይሳተፋሉ ማለት ነው። ኪራ ላይ ሶ አጥንቱን ቁጥሩ ሐሙስ፣ ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 26 ቁጥር 26 ላይ ተጠቅሶ እንደምናገኘው ይህ ስለ አዲስ ኪዳን የሚቆረሰው ስጋዬ ነው። ይህን ስጋዬን በበላችሁ ሰዓት መሞቴን፣ መሰቀሌን፣ መገረፌን ስለ እናንተ መንከራተቴን ስለ እናንተ የከፈልኩትን ዋጋ ታስባላችሁ ብሎ ስጋውን ህብስቱን አንስቶ ባርኮ ሰጣቸው። ጽዋውንም አንስቶ ባርኮ ሰጣቸው። እነኛም 12ቱ ደቀ መዛሙርት ጌታ ኢየሱስ ክርስቶስ 12ተኛ ሆኖ በመካከላቸው ተገኝቶ ጽዋውን ባርኮ ሰጣቸው። ሌላ ጸሎተ ሐሙስ የጸሎት ቀን ትባላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴ ሴማኒ ደቀ መዛሙርቱን የሚስጥር ደቀ መዛሙርቱን ጴጥሮስ፣ ያዕቆብና ዮሐንስን ይዞ ጸሎት እንግዲህ እረኛው ይመታል፣ በጎቹ ይበተናሉ፣ ወደ ፈተና እንዳትገቡ ትጉና ጸልዮ ያለበት ስለሆነ የጸሎት ቀን ይባላል። ሌላው ጸሎተ ሐሙስ ከሚነገርበት ህጽበት እግር ይባላል። በጸሎተ ሐሙስ ህጽበት እግር ይደረጋል። የመጀመሪያው እንዲሁም ስርዓተ ቅዳሴ የተጀመረው በአዲስ ኪዳን የአዲስ ኪዳን ስርዓት የተባለው ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ስርዓተ ቅዳሴውን ቀድሶ ያቆረበበት ስለሆነ ስርዓተ ቅዳሴ የሚከወንበት ሰዓት ነው። ሌላው ጴጥሮስ የተባለው ዶሮ እስኪጮ ሶስት ጊዜ ትከደኛለህ ተብሎ የተነገረ ወይም ደግሞ የጴጥሮስ ሐሙስ ተብሎ ይጠራል። ይህ ከሰሙነ ህማማት የሐሙስ ቀን የሚነገርበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ እኛን ለማዳን በዚህ ምድር ላይ 33 ዓመት ከሶስት ወር ካስተማረ በኋላ ስርዓትን ከሰራልን ሚስጥራትን ከገለጸልን በኋላ ለሰው ልጆች ሁሉ ድነት ይሆን ዘንድ ለአንዴና ለመጨረሻ ዓለምን ለማዳን ሲል በማይከለምድ በቀራኔው አደባባይ ላይ የተሰቀለበት ለት ስቅለት ይባላል ማለት ነው። ግብረ ህማማት ይነበባል። እንግዲህ ግብረ ህማማት የቤተ ክርስቲያናችን ትልቁ መጽሐፍ ነው። በዚህ በግብረ ህማማት የማይነበብ የመጽሐፍ ቅዱስ ክፍል የለም። ቅድም እንደነገርኳቸው ወይም ደግሞ በዚህ በግብረ ህማማት ብሉ ኪዳን ትርጓሜው ብሉ ኪዳን መጽሐፍ ቅዱስ በሰፊው ይነበባል፣ በሰፊው ይተረጎማል ማለት ነው። ሁለተኛ አዲስ ኪዳን መጽሐፍ በሰፊው ይተረጎማል፣ በሰፊው ይነገራል። ሶስተኛ ሊቃውንት መጽሐፍ መጽሐፈ ሊቃውንት የሚባለው ሃይማኖት አበው በሃይማኖት አበው ውስጥ ያሉ እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ ሌሎችም፣ እነ ቅዱስ ጎርጎሪዎስ ሌሎችም ሊቃውንት የተናገሩት በሰፊው ይተነተናል፣ ይነገራል። ድርሳነ ማህያዊ ይነገራል። ድርሳነ መስቀል ይነገራል። እንዲሁም ደግሞ መልካ ህማማት የሚባል አለ። መልካ ህማማትም እንደዚሁ በዜማ ይደረሳል ማለት ነው። መዝሙረ ዳዊት 150 መዝሙረ ዳዊት ይዘለቃል። እንደዚሁም ደግሞ ውዳሴ ማርያም፣ አንቀጸ ብርሃን ይጸልያል ማለት ነው። እነህ ጸሎት ይጸልያሉ። ምእመናን ደግሞ ኪራ ላይሶ ካህኑ ኪራ ላይሶ በሚያሰግድበት ሰዓት ምእመናን ኪራ ላይሶ 41 ጊዜ ኪራ ላይሶ ይሰግዳሉ ማለት ነው። ይህንን ነው እንግዲህ ስርአቱ የሚከወነው እዚህ ምድር ላይ 33 ዓመት ከሶስት ወር ካስተማረ በኋላ ስርዓትን ከሰራልን ሚስጥራትን ከገለጸልን በኋላ ለሰው ልጆች ሁሉ ድነት ይሆን ዘንድ ለአንዴና ለመጨረሻ ዓለምን ለማዳን ሲል በማይከለምድ በቀራኔው አደባባይ ላይ የተሰቀለበት ዕለት ስቅለት ይባላል ማለት ነው። ስለዚህ ስለ ስቅለት አራቱ ወንጌላውያን ይነበባል። ኪሪያ